እኔ እኮ አረቦች ይግደሉኝ የምለው በምክንያት ነው። ተመልከቱ፣ ሀበሻ ቀጥራት ከኢትዮጵያ አምጥታት ሬስቶራንት እያሰሯት ለሶስት አመት ሙሉ ለሶስት ሰዓት እየተኘች በኢትዮጵያ አስር ሺህ ብር ብቻ እየተከፈላት እንደሰማችሁት ነው። ምግብና ውሃ ተቸግራ ሽንት ቤቱን እንኳን መግባት አይቻልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? አልሐምዱሊላህ እኔ ጋ ሁሉ ሰላም ነው። በያላችሁ በሰላዋችሁ ብዝት ትርፍ ይበሊ። ውድ ቤተሰቦች፣ የምወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤት አዲስ የሆናችሁ ቤተሰወመን ተቀላቀሉ። ውድ ቤተሰቦች እንግዲህ ከመግቢያው አይታችኋታል። አንዲት እህታችን ከኢትዮጵያ ሬስቶራንት እናሰራሻለን ብለው አመጧት ለሶስት አመት ያህል ሶስት አመት ሶስት ወር አካባቢ ማለት ነው። እንግዲህ ለሶስት አመት ያህል ስትሰራ እነሱ ጋር የሚከፍሏት በኢትዮጵያ አስር ሺ ብር ብቻ ነው የሚከፍሏት አስባችታል። እንደገና ደግሞ ምግብ እንደተፈለገ አይበላም። በሀያ አራት ሰዓት ያኒ ሶስት ሰዓት ብቻ ነው የምትተኛው። ለእንቅልፍ የሚሰጣቸው ሶስት ሰዓታት ብቻ ነው አንድ ሰው እንካል ሙሉ ጤነኛ ለመሆን ስድስት ሰዓታት መተኘት አለበት። ስድስት ሰዓት እንኳን ባናገኝ፣ ቢያንስ አራት ሰዓት አምስት ሰዓት የግድ ነው። አንድ ሰው ሶስት ሰዓት ተኝቶ እንዴት ነው ጭንቅላቱ አእምሮ፣ ደህና የሚሆነው? ሀቂቃ ማለት ነው ቆማችሁ ውላችሁ ስትሰሩ፣ ደክማችሁ ውላችሁ ሶስት ሰዓት ብቻ ተኝታችሁ፣ እንዴት ችሉታላችሁ? ያውም እኮ አስር ሺህ ብር በኢትዮጵያ እየተከፈላት፣ ወላሂ በጣም ነው አጃኢብ። እኔ እኮ ሀበሻ እኔ ብሞት ይሻለኛል ሀበሻ ቤት ተቀጥሬ ከምሰራ፣ ማለት ነው። እውነቴን ነው የምላችሁ። ያው እንግዲህ አያደርስ ነው። ማንም ሰው ፈልጎ አይደለም ሀበሻ ቤት ሊቀጠረው። በነገራችን ላይ አንዳንዴ የሚያስገድዱን ዙሩፎች ሊኖሩ ይችላሉና ብቻ፣ በጣም ያሳዝናው እውነት ለመናገር ማለት ነው። ይህን ቪዲዮ ስታዩ ብዙዎቻችሁ አረቦች እንዲህ ናቸው፣ አረቦች እንዲህ ያደረጉ፣ አረቦች በዚህ ገባ በዛ ወጣ የምትሉ ሀበሾች ምናልባት የአረቦችን ዋጋ ታውቁ ይሆናል። እውነቴን ነው ምላችሁ አበሻና አረብ በምንም አይገናኙም። በምን ሂሳብ አይገናኙም? አረብና ሀበሻ ማለት ነው አበሾች እንደ አረቦች ተመቻችቶላቸው እንደነሱ የተንደላቀቀ ኑሮ ኑረው እኛ ቤታቸውን ቀጥረው ቢያሰሩ እውነቴን ነው ምላችሁ ሀያ አራት ሰዓት በር ዘግተው ያለ ምግብ ያለ ውሃ እንደሚያቆያችሁ እርግጠኛ ነኝ። ሲከፋ ማንም በቀንተስ ይላቸው ሲቆጡ የሆነ ነገር ከተቆጡባችሁ ብር ቆልፈው እንደሚዘጉባችሁ እርግጠኛ ነው። እንደዚህ ከሀገራችሁ ርቃችሁ መተን ያኔ ልክ በአረቦች ቦታ ሀበሾች ቢኖሩ ማለት ነው። በጣም ነው የሚያሳዝን። ውጀታችን እንግዲህ ያለችው ውሃ እንደፈለግን አንጠጣ ማለች። ምክንያቱም ሽንት ቤት ሁለት ጊዜ ብቻ ነው የሚፈቀደው፣ አንድ ማታ አንድ ከአስር በኋላ ያውም ደቂቃ ተይዞልን አለች። እንግዲህ ደቂቃ ካሳለፍን ቅጣት ያለ ቅጣት አለው ማለት ነው እንደገና ደግሞ ሽንት ቤት ከመግባታቸው ፊት ስራ ላይም ሆነው ካሳለፉ ሰዓታቸው ማለት ነው፣ የሚገቡ በሰዓት መግባት አይችሉም። ኩላሊቴን እያማማኝ ነው አለች፣ ሽንቷን ይዛ ሽንት ቤት መግቢያ ሰዓት ስለሌላት። ሱብሃንላህ አስባችሁታል። አስር ሺህ ብር በኢትዮጵያ ላይ ከፍላት ለሶስት አመታት እንደዚህ እያሰቃየቻት። ስልክ የለም ስልክ፣ የራሷ ስልክ ማውራት አችልም፣ ስልክ በአጠቃላይ ማያዝ ክልክል ነው። በሶስት ወር በሁለት ወር በሬስቶራንቷ ባለቤት እንግዲህ በመጣቻት ሴትዮዋ አላፊዋ በራሷ ስልክ ቤተሰብ እየደወለች ታወራለች። በቃ ከዛ ውጪ ከሰው መገናኘት የለ ስልክ የለ ምን የለ ምን የለ። እውነት ለመናገር በጣም ነው ያሳዘነችኝ። እንግዲህ ያን ሁሉ አመት እድሜዋን፣ ያን ሶስት አመቷን ጨረሳ፣ ጊዜዋን ጨረሳ። ስትሄድም ደግሞ በሰላም አልቸኝቻትም ወዲያውኑ ምንም ሳታውቅ ትኬት ቆርጣ ነው ቀጥታ ሸኘቻት፣ ማለት ነው። ምንም ሳታውቅ እሳት ነግራት ማለት ነው። እና እቺ ልጅ ዋናው ሶሻል ሚዲያ መጣችበት። አንደኛ እዛ ቤትም ሌሎች ሰዎች አሉ። ሁለተኛ ደግሞ ፍትህ ትጠይቃለች። ያኔ ሶስት አመት እንደዛ ስትሰራ መብቴን እፈልጋለሁ ብላ ነው ሚዲያ መጣችው። በእርግጠኝነት እቺ ልጅ ተበድላለች፣ ፍትህ ያስፈልጋታል። እንዲሁም ደግሞ ሌሎች በሷ ቦታ የሚኖሩ ከሷ ጋር አብረው የሚሰሩ የነበሩ ኢትዮጵያኖች እዛች ሴትዮ ጋር እስካሁንም እንግዲህ በአስር ሺ ብር ነው እየሰሩ ያሉት፣ እንደዛው ምግብ ሳይበሉ ውሃ ሳይጠጡ እንቅልፍ ደህና እንቅልፍ ሳይተኙ ማለት ነው። ለሰው ልጅ እንቅልፍ ወሳኝ ነው። የሰው ልጅ እንቅልፍ ከሌለው እውነት ለመናገር ጤናው በጣም ነው የሚዛባው። አእምሯቸው እየቆየ እየተዛባ ነው የሚመጣው። ለብዙ አይነት በሽታ ይጋለጣል ሰው ልጅ ማለት ነው ቢያንስ ለስድስት ሰዓታት መተኛት አለበት ማለት ነው እና እች ልጅ እንዳለችው ከሆነ ሶስት ሰዓት ብቻ ነው የእንቅልፍ ሰዓት የሚፈቀድላቸው ከዛ ውጪ እንግዲህ እንደነገርኳችሁ ነው ቪዲዮዋን ሙሉ ብሰሙት በጣም ነው የሚያሳዝኑ እውነት ለመናገር እኔ ያው እንግዲህ ድምፅ ማስገባ ስለማልችል ነው ቀንጨባ አድርጌ ሰማዋችሁ ማለት ነው ይህም በጣም ነው ያዘንኩት። እውነቴን ነው የምላችሁ። እና ከዚህ በጣም ነው እንትን የምለው፣ አንዳንድ ሀበሾች ይሄኛዎቹ አረቦች እንደዚህ ናቸው፣ አረቦች ጨካኝ ናቸው፣ አረቦች በዳይ ናቸው ይላሉ። እና አንዳንዴ አላህ ስብሃነሁ ተዓላ በራሳችን ያሳየናል ማለት ነው። ነገሩ የሚያሳየው በሌሎች ነው። ለምሳሌ በጣም ጥሩ አረቦች እንዳሉ ሁሉ መጥፎ አረቦች ይኖራሉ። ሁሉም አንድ ነው ማለት አይቻልም። በየትኛውም ሀገር በየትኛውም ዓለም መጥፎና ጥሩ ሰው አለ። ስለዚህ ሙሉ በሙሉ መጥፎ ናቸው ወይም ጥሩ ናቸው ማለት መወሰን ከባድ ነው። ግን ደግሞ የፈለገም ነገር ቢመጣ ከሀበሻ አረብ ይሻላል። የፈለገ ነገር ቢሆን ማለት ነው። በተለያየ ቦታ ስናያቸው በቃ ሀበሻ የቀጠራቸው ሰራተኞች ወጥተው ሲያወሩ በቃ ጭራሽ የማይታመን ነገር ነው የማይታመን በደል ነው የሚበድሏቸው ማለት ነው በጣም ነው የሚያሳዝነው በዚያ ላይ ሲንቋችሁ ሲረግጧችሁ በቃ ይሁን በቃ በጣም ነው ንቀታቸው ንቀት አይደለም የሀበሻ አሰሪዎች በነገራችን ላይ ማለት ነው እና በቃ የሆነ በቃ ምንም እንትን ሳይሉ በቃ ይሆናል አይደል በቃ እናንተን የገጠር ሰው አድርገው ያያችኋል የገጠር ሰው መሆን መታደለው በነገራችን ላይ ይሄ እንትን ንቀት አድርጌ አስቤው ሳይሆን የሆነ በቃ ራሳቸውን በቃ የሆነ ስማርት አድርገው ያዩና ይንቃሉ። ምንም እንደማታውቁ እንደ ጅል አድርገው ነው የሚቆጥሯችሁ ማለት ነው። የሚገርመው ነገር ምንም እንኳን ሀብታም እንኳን ያልሆኑት እኮ ናቸው ገና ለገና እድገት ላይ ገና እድገት ላይ ሀብለው ጅምር ላይ እያሉ ነገር ግን ሰራተኛ ሲኖራቸው ሰራተኛቸው ላይ ፊጥ ነው የሚሉት። እውነቴ ነው የምላቸው በጣም አበሳጫ ነገር ማለት ነው። በጣም ነው የሚያሳዝነው። ለማንኛውም አንዳንድ ሀበሾች አረቦች አረቦች ለምትሉት ቢያንስ በተወሰነ መልኩ የአንዳንድ ሀበሾችን ጉድ ሲሰሙ ምናልባት ይህም አለ እንዴት ሉ ይሆናል። ግን እኛ ሀበሾች በነገራችን ላይ መቼም ቢሆን የሆነ እውነት እንፈራለን። በቃ አረቦችን ለማጥላላት የማንፈልገው እንትን የለም እንዳልኳቸው ነው። በነገራችን ላይ ጥሩዎች እንዳሉ መጥፎች አሉ። ነገር ግን ሙሉ በሙሉ አረቦች ብለን መፈረጅም ትክክል አይደለም ብዬ ምናልባት ከሀበሻ አሰሪዎች ነው፣ አንዳንድ ጥሩ ሊኖር ይችላል። አይታወቅም። እኔ ይሄን አላምንም አላምንም፣ ግን ምናልባት